በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። እንግዲህ አሁን የምንገኝበት የምታዩት የዋሻ ኪነ ህንጻ ፍልፍል ነው። ይሄም ደግሞ በሁለት ሺህ አስራ ስድስት ነው የተጀመረው። አሁን ያለንበት ሁለት ሺህ አስራ ሰባት ነው እየጨረስን ያለነው። እምድረ ተመየጥኩ ሀበይ ኢቲ ኢቲ ኤልዛብየር ሐነጽ ሕዋ ለዛቲ ቤተ መቅደስ በኀይለ እግዚአብሔር። እንግዲህ አሁን የምታዩት የዋሻ ኪነ ህንፃ ፍልፍል ድሮ አባታችን አዳም ከገነት ከወጣ ጀምሮ ኑሮውን ያደረገው በዋሻ ነው። ለምን በዛን ሰዓት የሚገኙ ነገር በዚያን አካባቢ ስለሌለ ምክንያቱም አዳም አባታችን መጀመሪያ ልብሱ አልዳለማይስ ከፍየል ከበቆዳ ነው የነበረው፣ ኑሮም በዋሻ ነው የነበረው። እንግዲህ ዋሻ ጥንት ለሰዎች ልጆች ሰፊ አገልግሎት ሰጥቷል ማለት ነው። እንግዲህ የተፈጥሮ ዋሻዎች አፋቸው ሰፊ የሆነ ሲሆን በካብ እየካቡ እያጠበቡ በዚያ ውስጥ ይኖሩ ነበር። ከዚያ በመነሳት እንግዲህ ጥንት የነበሩ አባቶቻችን ይህንን የዋሻ ፍልፍል አብያተ ክርስቲያናት ውቅር መስራት ጀምረዋል። ይህም እንግዲህ ጥቅሙ ምንድን ነው? ወራጅ ቋሚ፣ ሌላ ባይድ ነገር አይገባበትም። ሚስጢራዊው ደግሞ አምላክ ዓለምን ሲፈጥር መላይክት ወይም ደቂቀ አዳም ሌላ አካል ፍጥረት ረዳት አልሆነውም ማለት ነው። የዚያ ምሳሌ ነው። እንደገና ደግሞ ኪነ ህንፃ የውቅር አብያተ ክርስቲያናት ዓለም እስከሚያልፍ ድረስ የሚቆይ ነው። ምስጥ ነቀዝ አያበላሸውም። ሌላው ገጽታው ደግሞ ውጫዊ የምታዩት ውጫዊ ገጽታው ተራራውን አላጠፋም ማለት ነው። ውስጡ ደግሞ ሚስጥራዊ የሆኑ ሐረጎች ሌላ ሚስጥሮች ሚስጥሮች፣ ጽሁፎች አሉበት ማለት ነው። ይህ ማለት ምንድን ነው? አዳም እንግዲህ ውጫዊ አካሉ እንስሳዊ ሲሆን ውስጣዊ ደግሞ ተፈጥሮ ከመላይ የረቀቀ የማይታይ ስውር የሆነ እንደሆነ ነው። አሁን ይሄ እንትን የሚለው ሌላውን ደግሞ ከውስጥ ስንገባ ውስጣዊ ገጽታውን እንናገራለን። የውስጣዊ ገጽታ ነው እንግዲህ። ይሄ ማለት ድንጋዩ ተጠርቦ ወይም ተለስልሶ እንደ ብራና ማለት ነው። አሁን ብራና የነበረው ጠጉሩ ከለቀቀ በኋላ ለጽሑፍ የሚመች እንደሚወጣ ሁሉ ይሄም ደግሞ ላሉት ሀረጎች ቅርሶች እንደገና ደግሞ ለተቀመጡት ሁሉ እንዲመች ሆኖ የወጣ ነው። የምታዋቸው ቅርሶች አሉ። እንግዲህ አምላክ በምሳሌ አስተምሯል። ያስተማረበት ምሳሌ ለገበሬዎች በዘር፣ ለነጋዴው በወርቅ፣ ለሴቶች ደግሞ በእርሾ እያለ እያደረገ መስሏል። ወከስት በምሳሌ አፉዬ ብሎ እንደተናገረው አሁን ደግሞ ከዚህ ቤተ ክርስቲያን ደግሞ በተለያየ እንትን ታስተምራለች። እዚህ ላይ የምታዋቸው እንስሳዎች አሉ። እነዚህ እንስሳዎች ምንድን ናቸው ለሚለው፣ እነዚህን እንደ አጠቃላይ ያው ምሳሌያቸውን እንመለከታለን። እነ የምታዋቸው ውጫዊ ገጻቸው እንስሳዊ ሲሆን ውስጣዊ ግን ሰውነት ነው። እንግዲህ ሰው ውጫዊ አካሉ እንስሳዊ ሲሆን ውስጣዊ አካሉ ደግሞ ከመላእክት ወገን ስለሆነ እነዚህን ነው አሁን የምንመለከተው። ከዚያ ላይ የምታዩት መጨረሻ እዚህ የምታዩት የበሬ መልክ አለ። ግማሽ ጎን ወጥቷል። እሱ ደግሞ ምንድነው አዳም ከመሬት እንደተፈጠረ ከእህቱ መሬት እንደወጣ ነው፣ እንትን የሚለው ከዚህ ላይ ደግሞ ነጭ ሁኖ ይታያል። ይሄ ደግሞ አዳም ሀያው አዳም ሰባት ዓመት እንግዲህ አዳም በገነት ውስጥ ሰባት ዓመት ሕግን በማክበር በክብር በጸጋ እንደኖረ ነው የሚያጠይቀው። ከሰባት ዓመት በኋላ ያው ወደዚህ ዓለም ወርዷል። ይሄ በሬ ደግሞ እሱም ራሱ አዳም ነው። ከዚህ የምትከተለው ላም አለች፣ እሷ ደግሞ እናታችን ሔዋን ናት። ከሱ እንደተገኘች ነው እንትን የሚያጠይቀው። ከዚህ ላይ ደግሞ እናት ይቻ ያለችላም አሁንም እናታችን ሔዋን ናት። ከኋላዋ ሁለት እጃዎች ይከተላሉ። እንግዲህ አዳም ወደዚህ ዓለም ከወረደ በኋላ ብዙ ፈተናዎች ደርሰውበታል። ብዙ መከራዎችንም አሳልፏል። እነዚያን ካሳለፈ በኋላ ብዙ ተባዙ ብሎት አምላክ ልጆችን ወልዷል። መጀመሪያ ከወለዳቸውም ሁለት ልጆች ናቸው። የመጀመሪያው ልጁ ቃየል ነው። የቃየል መንትያ ደግሞ ሉድዋ ወይም ሉል ትባላለች። የአቤል መንትያ ደግሞ አቅሌማ ትባላለች። እንግዲህ የቃየል መንትያ ከእናቷ ከናቷ ከሔዋን የምትበልጥ እጅግ ውብ ነበረች። የቃየል መንትያ ግን በመልኳ ትንሽ የዚያን ያህል አልነበረችም። በዚያን ሰዓት እንግዲህ ይሄ የላይኛው የምታዩት ጠቁሮ ነው የምታዩት። ይህ እንግዲህ ቃየል ከመጀመሪያም ጀምሮ ለአምላኩ የማይታዘዝ ጾም፣ ጸሎት የማይወድ መስዋዕት ሰዋ ሲሉትም ፈቃደኛ ያልሆነ ነበረ። ያው ውስጡ ቂመኛ ክፋተኛ ሰው ነበር ይሄ አቤል እንትራ ቃየል በዚያን ሰዓት እንግዲህ በዚያ በክፋቱ ይሄ የበጎ ጠላት የሆነ አጋንንት እየቀረበው ነበር። ይሄ ደግሞ አቤል ደግሞ እጅግ የዋህ ቅን፣ እርሩህ ጸሎት አብዝቶ የሚያደርግ መስዋዕት ዘወትር ቢያንስ ከሳምንት ሶስት ጊዜ መስዋዕት የሚያቀርብ የዋህ ነበረ። በዚያም አባቱ እናቱ ወደዱት፣ እግዚአብሔርም መስዋዕቱን ተቀበለው። አቤል ግን እንትና ቃየል ግን ይሄ ሁሉ እየተደረገ ስላልመጣለት ከቤተሰቦቹ ትንሽ ፈቀቅ እያለ የሚርቅ ሆነ። በአቤል ላይም ቅናትን ዘወትር እየጨመረ መጣ። አቤልንም በጣም የሚጠላው ሆነ። በዛንም ሰዓት ላይ እያደጉ ሲመጡ ለማራራቅ ብለው እንግዲህ ልጆቻችን ለአቅመ አዳም ለአቅመ ሔዋን ደርሰዋል። እንግዲህ ለአቅመ ስለዚህ እነሱ ትዳር ይዘው ልጅ ቢወልዱ ብሎ አዳም ለሕዋን አማከራት። እናታችን ሕዋንም አብ እንትና ቃየል ተንቆለኛ ነው ስለዚህ እስቲ መሥዋዕት ይሰዉ ብላ ይሄን ነገረችው። በዛንም ሰዓት እንግዲህ ሌላ ሰው ስላልነበረ ለማራራቅ ብለው የአቤልን ለቃየል የቃየልን ለአቤል እንትን ለማለት ፈለጉ። በዛንም ሰዓት አጋንንት ወደ በርሃ ህዶ እናትህ አዳም እናትህ ሔዋን አባትህ አዳም ያንተን መንትያ ሉልዋን ለአቤል ሊሰጧት ነው። ስለዚህ አዳምም ጠልቶሃል እናትህም ጠልታለች። ስለዚህ አዳምን እኮ ሌላ ገነት አለ፣ በዚያ ገነት እንድትቀመጥ ተቀመጥ ብዬው ነበር እሱ ግን አልሰማም ብሎ ነው እንቢ አለው ብሎ ያንን ተናገረ። በዚያን ሰዓት ልቡን ወደዚያ አዘነበረ እና ምን ላድርግ ሲለው አቤልን ገለህ ያንተን ምን ጥያ ማድረግ ማለት ትችላለህ፣ አዳምን ትተዋለህ አለው። ያንን ምክር ተቀበለ። በዚያንም ሰዓት ወዲያውኑ ተናዶ መጣና እናቱ ሔዋንን ደበደባት፣ ወዲያውንም ሰደባት፣ ረገማትም። እሷ አታላ መልሳ አታላ ላከችው። ከዚያን እንግዲህ መስዋዕት ሰው እግዚአብሔር የፈቀደ ይሁን ብለው መስዋዕት ሊሰው ሆዱ መስዋዕት በሚሰውበት ሰዓትም አዳም እንግዲህ ሁልጊዜ ግዜ መስዋዕት ያደርግ ነበር። መጀመሪያ ቃየል መስዋዕት ሊሰዋ በዚያ ላይ አዘጋጀ። በሚያዘጋጅበትም በንቀት በትቢት ነበረ። ይሄ ቃየል የሚባል አስቸጋሪ ፍጥረት ነበር። መጀመሪያ መስዋዕት ሲሰዋ ከበግ ይዙ ከካደ የከሳችሁን የደከመችሁን እናትረባው መርጦ ነበር መስዋዕትም ያቀርቡ ለዚያ መስዋዕቱ እግዚአብሔር አይቀበለውም ነበረ እና በዚህ አንድ ቂመኛ ሁኗ፣ እና በዚያንም ሰዓት በንቀት እንደውም ወንድሙ አቤልን ዳያ ብሎ እሱን ሁሉ ገፈታትሮ ደብድቦ ሁሉ ነው መስዋዕት በዚያን ሰዓት ያቀረበው። ሲያቀርበውም የውጁ እስከሆነ ድረስ ቢቀበለው ይቀበለው ባይቀበለው የሚል የተንኮል እስከሆነ ድረስ መስዋዕቱን ከእግዚአብሔር ቢያቀርብ ምንም አልተቀበለለትም። በዛን ሰዓት ቁሞ እንዳለ ነው ድርቅ ብሎ የቀረው ከዛ መጨረሻ አቤልና ወደ አልፍ ብሎ ስለነበር ሌላ መስዋዕት ሰርቶ መስዋዕቱን አቀረበ። እንግዲህ የአቤል መስዋዕት የተወደደ ልቡም የዋገር ስለነበር መስዋዕቱን እና አቤልን እግዚአብሔር ተመለከተ። በዛን ሰዓትም ከሰማይ መለኮታዊ እሳት ወርዳ እንግዲህ ያንን መስዋዕቱን አቃ በላው ማለት ነውና በዛን ሰዓትም አቤል ቃየል፣ አሁንም በአቤል ላይ የባሰ ቂሙን እየጨመረ መጣ ማለት ነው እና ተመልሶ ወደ ቤት ሄደ። የሆነውን ሁሉ ነገራቸው ለአዳምና ለእናቱ ለሔዋን አዘኑ። መሥዋዕቱን እግዚአብሔር እንትን ባለ ማለቱ አቤል በኋላ መጣ። ሲመጣ መሥዋዕቱን እንደተቀበላቸው እንደተቀበለው አስረዳቸው። በዛን ሰዓት ተደሰቱ በእሱ ላይ አሁንም በበርሃ እንዳለ አጋንንት ይሄድና እየውልህ፣ አባትህ አዳም እናትም ሕዋን እግዚአብሔርም አንተን አልወደዱህም። ስለዚህ ለአቤል የምስራች ብለው በእሱ ተደሰቱ፣ መስዋይቱንም ስለተቀበለው እንግዲህ እነሱን ወደውታል። ይህንን ብሎ ሲነግረው ወዲያውኑ ምን ላድርግ አለ። ያው ፊት የነገረውን እሱን መግደል አለብህ አለ። ከዛ በኋላ መጥቶ ከወንድሙ ወንድሜ ሆይ አለው። እኔ እወድሃለሁ፣ አንተ ግን ታርቀኛለህ። ስለዚህ አትቀርበኝም እንጂ እኮ በበረሃ ላይ እኮ ምንጭ ውሃ፣ አትክልት ያለባት በጎች ሁሉ ያለባት ጥሩ የአትክልት ቦታዎች አሉ፣ እና በጎቹንም ሂደህ አንተ ደግ ስለሆንክ እንድትባርካቸው ብሎ በሽንገላ መጣ። ወዲያውኑ እንግዲህ ሽንገላውን አቀረበ። እሺ ብሎ በየዋሃነት ወጣ። ወዲያውኑ ዱላ ቆየ ትንሽ ጠብቀኝ ብሎ ዱላ ይዞ በኋላ በኋላ ይከተለው ነበር። እዚያ ሲሄዱ ወንድሜ ከጫካው ደርሰናል፣ ግን የማየው የነገርከኝ ነገር የለም። ምን ባረካቸውን በጎች የሉም። ብዝም ብለን በመሄድ ብቻ ደከምን ሲለው፣ አይ አሁን እየደረስን ነው አለው። ከዛ መጨረሻ ላይ ወዲያውኑ በፊት ላይ ነበር አቤል ይሄድ የነበረው፣ ተከትሎ በዱላ ሲመታው ወዲያውኑ ወደቀ። ወርቆም እንዳለ እረ፣ አብረን ስለ ጠባ ነው፣ ስለ እናታችን ጡት፣ ስለ እናታችን ማሕፀን፣ ስለፈጠረህ እግዚአብሔር ይለው ነበር። ልቡ በጣም የጨከነና ልበ ደንዳና ስለነበረ ምንም ወደዚያ ሊመለስና የእሱን ልመና የእሱን ሀዘን በእናቱ ጡት፣ በእናቱ ማሕፀን፣ በእግዚአብሔር በፈጣሪ ቢለውም ሊመለስ አልቻለም። በዚያንም ሰዓት ላይ መግደልስ ካልቀረ በዱላ ከምታሰቃይ በድንጋይ በለኝ አለው። ድንጋይ አንስቶ ላናውን በጠበጠው ማለት ነው። እና አሁን ይሄ ትልቁ አንድ ታሪክ ሲተረክ እኔስ ከየትኛው ወገን ነኝ የሚለውን እንትን ያው እኛ መረዳት አለብን። ከየትኛው ወገን ነኝ? ይህ ታሪክ የተቀመጠው ለእኛ ነው። ስለዚህ እንግዲህ አብየል አቤልን እንግዲህ ቃየል በጭካኔ እንደገደለው አሁንስ እኛስ እንዴት ነው የሚለው አሁን እርስ በርስ በዘረኝነት የምንተላለቅበት ህዝብ በህዝብ ላይ መንግስት በመንግስት ላይ ካህኑ በካህን ላይ ጳጳሱ በጳጳስ ላይ ተነስቶ እንግዲህ ስለ አብረን ስለ አደግንበት አብረን ስለጠባ ጠባ ነው ጡት አብረን ስለ ኖርንባት ማይፅን ስለ እግዚአብሔር እያለ ነው ሲለምን የነበረው አሁን ደግሞ አብሮ መኖር አብሮ መሞት አብሮ ማደግ ተረስቶ እንግዲህ በአንዲት ሀገር በአንዲት ቅድስት ሀገር ኢትዮጵያ ላይ አሁን በእኛ እንኳን ባለው አብረን ስንኖር በመከራም በደስታም አብረን ስንኖር የነበረ ስለ ሀገር ስለምን ብንባል እንኳን የማንመለስ በጣም ልበ ደንዳና ጨካኞች ጫካኞች እንደሆነ ነው ሁላችንም አሁን የሚያጠይቀው። እንግዲህ አሁን በስምንተኛው ሺህ ይሄ ከሰባቱ አርእስተ ኃጣውእ አንዱ ምንድን ነው? እንትን ሞተ ቃየል ነው እንግዲህ ቅትለተ ቃየል እሱ ትልቁ ነው። አሁን ላይ በትልቁ እየተስተናገደ ያለው ከዛን በኋላ እንግዲህ ወደ ወዲያው ሶስት መቃብር ቆፈረ። የመጀመሪያውን መቃብር ሲቆፍር ሊቀብር ነበረ። ምድር ተፋቸው። ሁለተኛም ቆፈረ፣ አሁንም ምድር ተፋቸው። ሶስተኛ ቆፈረ፣ አሁንም ምድር ተፋቸው። በሶስተኛ ያው ምድርም ተንቀጠቀጠች፣ መባረክት ነጎድጓድ ጓድ ሁሉ ተነዋወጠ። እግዚአብሔርም መጥቶ ቃየልን ወዴት ጣልከው? ሲለው እኔ የቃየል ጠባቂ ነኝ እንዲህ አለ። በዚያንም ሰዓት አምላክንም ለመሸንገል ሞከረ፣ ግን ፍርሃት ያዘው። ምክንያቱም ሊቀብረው ነበረ የመጀመሪያው አለመቀበሩ ምንድነው? አቤል እንግዲህ የሞት መጀመሪያ በኩር ነው። እንደገና ደግሞ የዋ ስለሆነ ምድር አልተቀበለችም። ሦስተኛ ደግሞ እሱ አዳፍኖ ቀብሮ ሊያሳርፍ ነበር የፈለገው ያ ምስክርነት ይኖር ዘንድ መቀበር አልቻለም። ወዲያውኑ እግዚአብሔር መጣና፣ አንተ እንግዲህ ከዛሬ ቀን ጀምሮ ያየ ሁሉ ይግደልህ። እንደገና ደግሞ ፈሪ ተንቀዝቃሽ ሁን፣ ፍርሃትና ራድ በውስጥ ላይ ይኑር ዱሩ ሁሉ ኮሸሽ ባለ ቁጥር ደንግጥ ብሎ በዛ ያነገረው ወዲያውኑ እያለቀሰ ተመልሶ ከቤቱ ወደ ሲሄድም፣ አባቱ አዳምና እናቱ የዋን እህቶቹን ደግሞ ሲያዩት እጁ ደም ተዘፍቋል። ሰውነቱ ይንቀጠቀጣል። በጣም ነው እየተንቀጠቀጠ ያለው። ለምንድን ነው የምትንቀጠቀጥ ሲለው ምንም አልመለሰላቸውም። እነሱም ያን ሲያዩ አለቀሱ። ምን ነክቶት ነው አሉ። ወዲያውኑ ሉልዋ ወደ እሷ ገብቶ ምን ሆነ ነው ወንድሜ ስትለው፣ አይ ወንድሜ አቤልን በጫካ ላይ ገድል የጥሌዋለሁኝ አላት። ወዲያውኑ እያለቀሱ ወደ ጫካ ወዱ ሲሄዱ እንደዚያ ሆኖ አገኙት። አራዊት ከበውት እያለቀሱ ሁሉ ነበር አቤልን። እንግዲህ በዛን ሰዓት ላይ እንደዚያ የሆነን አመሟት ሲያዩ መቶ ቀን መቶ ዕለታት አዳምና ሔዋን እንግዲህ በዛን ሰዓት ላይ በማዘን ቆይተዋል ማለት ነው። እና ለዛ ነው እንግዲህ፣ ከዚህ ላይ የተቀመጠው አቤል የተኛው ቀዩ ነው። አፉን ከፍቷል። እሱ ምንድነው ፈጣሪውን ያመሰግን ነበር። ያ ግን ስለማያመሰግን አፉን ትን ያለ ነው። እሱ ጥቁር የሆነበት ምንድነው ጨለማ ነበር የሚፈልገው ስራው ሁሌ ጨለማ ነበር ቃየል። ከዛን መጨረሻ ላይ እንግዲህ እዚህ ላይ አሁን የምታዩት መጨረሻ ላይ ቀይ መሆኑ የአቤል ምንድን ነው? አንድም መሶ የተሰዋ ነበረ ሁለተኛም ደግሞ ደሙ ስለሚፈስ በዛ ነው ከዚያ ላይ የምታዩት እዛ ሁለቱ እንትን የምላችሁ አሁን ላይ እነሱ የገቡበት እንግዲህ የጥቁር በሬ ያንን ቀዩን በሬ ወይፈን እንግዲህ ገፍትሮ ገደል ሲሰደው የምታዩት ምንድነው ቃየል አቤልን እንደገደለው አሁን የምታረክላችሁ እሱ ላይ ነው ከዚህ ላይ ሲወለዱ ነው ከዚያ ላይ ደግሞ አድገው ያን ተከታትሎ ደግሞ አቤልን ገደል እንደሰደዱና እንዳጠፋው ነው አሁን እዚህ ላይ የምንመለከተው ማለት ነው። አሁን እንግዲህ ቅድም ካቋረጥንበት ላይ ይህች አሁን እናታችን የዋናት አፏን ከፍታለች። ይህ ምንድን ነው? አቤልን ፈልጋ ባጣችው ጊዜ ወይም ሙተ ባገኙት ጊዜ ያለቀሰችው ልቅሶ ነው። ሁላቸውም አልቅሰዋል። አንድ መቶ ዕለታት ሙሉ በልቅሶ ቆይተዋል ማለት ነው። ስርዓተ ግንዘት እያደረጉ በዛንም ሰዓት እንግዲህ አባታችን አዳም ነው። እሱ መጥቶ እንግዲህ እንግዲህ ወደ ጸሎታችን እንመለስ፣ እንግዲህ ለሐዘናችን መረጋጊያ የሚሆነንም ልጅ እንዲሰጠን የተባረከ ደግ ልጅ እንዲሰጠን ወደ እግዚአብሔር እንጸልይ ብሎ መጥቶ። እንግዲህ ከዚህ ተጠግቶ ያለበት እሷን እያጽናናት እያታለላት አይዞች፣ ጽኒ፣ ተበረታች፣ መሥዋዕትንም ምንሰዋ፣ ጸሎትም እናድርግ፣ ጾምም እንጹም እያለ የሚያጽናናትን ነው ከዚህ ላይ የሚያሳየው። ከዛ በኋላ የወለዱት ልጅ አለ። ከዚህ ላይ አሁን የምታዩት ያ ከመጀመሪያ ያየነው ያ ቀዩን በሬ ገፍቶ የሰደደው ቃየል ነው። ይህ ቃየል እንትን ባለ ሰዓት ወንድሙን ከገደለ በኋላ ከትንሽ ቀን በኋላ የእሱን መንትያ ሉልዋን የሚለውን ወይም ሉድን እሱ መጥቶ አግብቶ ያላባቱ ፈቃድ እችናት። እሷ ያላባቱ ፈቃድ አባቱን ምንም አላስፈቀደም፣ ወዲያውኑ እናቱንም አልጠየቀም። በቀታይ ይዞ አቤልን ወደ ገደለበት ወደ ጫካ ሂዷል ማለት ነው። እንግዲህ ከዚህ ላይ ብዙ እንትን የጥጃዎች ምስሎች ከዚህ ላይ የሚታዩዋሉ። እነዚህ ምንድን ነው? ብዙ ልጆችን ከዛ በኋላ ወልዷል ማለት ነው እንግዲህ እናታችን ሔዋን ከዚያ ላይ እንዳየናት ጸሎት፣ ጾም ከያዙ በኋላ እቺ እናታችን ሔዋናት ከዚህ በኋላ ደግሞ ያለው ደግሞ ማነው ሴት የተባለውን በተክለ አቤል ተወልደ ሴት። እንግዲህ በአቤል ምትክ ደስ የሚል ፈጣሪውን የሚያከብር ንጹህ፣ ቅዱስ፣ የዋህ ትሁት የሆነ ለአባት ለናቱ ታዛዥ ለአምላኩንም ፈቃድ የሚፈጽም ደግ ልጅ እንደወለዱ ነው። አጠቃላይ እንትን የሚለው እሱም ሴት ነው እንግዲህ የሴት እንግዲህ ሴት ሄኖስን ወልዷል። ሄኖስ ደግሞ ቃይናንን፣ ቃይናን መላሊኤልን ወልዷል ማለት ነው። እናታችን ሔዋን ደግሞ ከዛ ሌላ ደግሞ ሌላ ልጆችንም ወልዳለች። እዚህ ላይ ጠቁሮ የምታዩት ምንድን ነው? ልክ ምግባራቸው እንደ ቃየል የመሰሉ ልጆችንም ሌላዎችም ልጆች ተወልደዋል ማለት ነው። እንግዲህ የእናታችን ሔዋን ትልቅ ሀረግ ሆኖ ተመርጦ የመጣው የሴት ወገን ነው ማለት ነው። ሌላዎቹ ከዚህ ላይ እንዳሉ ነው። እንግዲህ ከዚህ ላይ አሁን የምታዩአቸው ቀንዳቸው በጣም የሚያስፈራ የከብት ምስል የሆኑ እንደ ጎሽ በዱር አራዊት የሚኖሩ እንትን ሆነዋል እንግዲህ ቅድም እንዳልኳችሁ የአቤል ዘርና እንትን የቃየል ዘርና እናታችን ሔዋንም የወለደቻቸው የሌላዎቹም ዘሮች እየሰፉ ሲመጡ ከዚህ ላይ የምታዩት ይሄ ኮከብ ነው። እሱ ኮከብ ወደ ከብቶች ወደ ምድር ወርቋል ማለት ነው። እንግዲህ ኮከብ ብሩህ ነው፣ ሰማያዊ ነው፣ ልዑል ነው። የሚኖረው በሰማይ ነው። ብርሃናዊ ነው፣ ምድራዊ አይደለም። ይህ ኮከብ እንግዲህ ለምን ወደ ከብቶች ወደቀ? የከብቶችንስ ለምን ፈለገ? እንስሳ እንግዲህ የሚያልፍ ዕለታዊ የሆነ ለነገ የማይል ዕለቱን ብቻ ያገኘውን በልቶ የሚኖር አላፊ ጠፊ በስባሽ ሲሆን ያ ኮከብ ደግሞ እንግዲህ ሰማያዊ ሲሆን ቢያንስ በዘር የማይራባ ንጹሕ የሆነ ለዓለም ብርሃን ከሚሰጡ አንዱ ኮከብ ነው። ይሄ ደግሞ የምታዩት ኮከብ መልአክ ነው። በኮከብ አምሳል ቢቀመጥም መልአክ ነው። ስሙ ማን ይባላል? አዛዝል ይባላል። ይህ አዛዚል በቀድሞ ባሉት ወርዶ ለእነዚህ የምታያቸው ከብቶች ቅድም እንዳየናቸው አሁንም ውስጣቸው ሚስጥራቸው ሰው እንደሆኑ ነው እዚ ላይ የሚረዳው እና ምንድን አስተማራቸው አዛዚየል ለወንዶች ሰይፍ መሳልን፣ ሾተልን ጋሻ ቁርር መስራትን አስተምሯል። ለሴቶች ደግሞ አይን መኳልን፣ ቅንድም መሸለልን፣ እንሰው ስላ መሞቅን አስተምሯል። እንግዲህ የምታዋቸው እዛ ነው። ቀንድ እንትን ብለዋል። ምናቸውን ቀየሩ ነው የሚለው መሰማሪያቸውን ቀየሩ። ፊት አሁን የቤት እንስሳ የነበሩ የዱር ሆኑ። ገራም የማይዋጉ የነበሩ የሚዋጉ ሆኑ። ለሰው ለጌታቸው ይገዙ የነበሩ የማይገዙ ሆኑ። ምን ስለሆነ ነው? ያ ስላስተማራቸው። እንግዲህ ምንድነው? ተዋጊ ጦር ማለት ነው። አሁን የከብቶች የቀንድ እንደምታዩት ቀንዱ ምንድነው? ጦር ነው። በፊት ላይ አሁን ሾተልና ሴፍን ነበር ያስተማራቸው። አሁን ላይ ደግሞ አለሚቱ የደረሰችበት ቢያንስ አንድን ከተማ አንደ የሚያጠፋ መሳሪያ ነው ያንን አሳድገ ያለችው ማለት ነው። ስለዚህ ያ የወደቀው መልአክ ነው። እንግዲህ መልአክ ወደቀ ሲባል ብዙ ምስጢር ከዚህ ላይ የምናየው እኛን አሁን ለትውልዱ ሊያስተምረን የሚገባ ነገር አለ ማለት ነው። መልአክ ማለት እንግዲህ አገልጋይ ካህን ማለት ነው። እንደገና ደግሞ መሪ መንግስት ማለት ደግሞ እንደዚየው ህዝቡን መርቶ በቅድስና የሚመራ ነው። እንግዲህ በዓለማችን ላይ ሁለት ዓለም ነው ያለው፣ አንዱ የጨለማ አንዱ የብርሃን፣ አንዱ የእግዚአብሔር አንዱ የሰይጣን ነው ማለት ነው። ጋኒንን የዚህ ዓለም ገዥ ይለዋል። ስለዚህ ምንድነው አንድ ካህን ወደዚህ ዓለም ከወረደ እንግዲህ ካህን አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ነው የሚለው። አንተ የዓለም ካህን ነህ፣ ዘላለማዊ ነህ። እንግዲህ አምላክም መጥቶ ነቢያትም ቅዱስ ዮሐንስም ምንድና ያለው እነሆ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው የተናገረው። በዛን ሰዓት ላይ እንግዲህ መንግሥተ ሰማያት እንግዲህ ካህናት ምንድን ነው? የመንግሥተ ሰማያት አይደለም፣ የዓለም አይደለም፣ ቀርቶ የሰማያት አገልጋዮች ካህኖች ናቸው ማለት ነው። ነገሥታቱም ደግሞ ያለውን የእግዚአብሔር መንግሥትን የተቀበሉ ከሆኑ ሰማያዊ ናቸው። እንግዲህ ክህነትና መንግሥት የአንድ ሳንቲም ልዩነት ነው ያላቸው። ምክንያቱም ሁላቸውም ከእግዚአብሔር ነው የመጡት። አዳም ካህንም ነው ንጉሥም ነው። አምላክም እንግዲህ ንግስናንም ክህነትንም እንግዲህ ከሱ ለሰዎች ልጆች መገልገያ የሰጠው ነው። እንግዲህ ፈጥሮ የሚገዛ ከእግዚአብሔር በስተቀር ሌላ የለም። ሌላው ካህኑም ቢሆን ንጉሱም ቢሆን የተፈጠረለትን አምላክ የሰጠውን ነው የሚያገለግለው ማለት ነው። እንግዲህ ትልቁ እንትን ምንድን ነው? ይሄ አገልጋይ ለምሳሌ አንድ ካህን ከነበረው ልልና ከሰማያዊ አሳቡ ወደ መሬት ከወደቀ እንስሳዊ አሳብ ካለው በዚህ ዓለም ይመታል ማለት ነው። ምን ይሆናል? ዘረኛ፣ ሟርተኛ፣ ተንኮለኛ፣ ሴሰኛ ይሆናል ማለት ነው። ምክንያቱም ከነበረበት ከሰማያዊ ክብሩ ከወደቀ፣ አንድ መንግሥትም ደግሞ ከነበረው ሰማያዊ ከአምላኩ ሕግ ከወጣ ምድራዊ ዘረኛ፣ እንደዚህ ለሰው የማይጨነቅ ይሆናል ማለት ነው። ሰማያዊ ከሆነ ለምሳሌ አንድ ካህን በአንድ ቤተ መቅደስ ቢያገለግልም አገልግሎቱ ግን ለዓለም ነው ማለት ነው። ምክንያቱም ለዓለም ምእመናን አባት ነው ማለት ነው። ለአገልግሎት ሰው እንግዲህ ውስን ስለሆነ ፍጡር እስከሆነ ድረስ ለዓለሙ ሁሉን ማግኘት አይቻል እንጂ እንደዚያ ነው። ስለዚህ እሱ ለሚመራቸው ብቻ ሳይሆን ለሌላው ሁሉ ያዝናል ማለት ነው። ግን ከሰማይ ከወደቀ ግን ምንድ ነው? ምን ነው የሚያስተምራቸው? ክፋት ነው። አሁን እነዚህ እንስሳዎች ያኮከብ ወርቆ ተዋጊ በዱር የሚኖሩ ጨካኞች እንዳረጋቸው ሁሉ የእኛም ደግሞ የካህናት አለመታዘዝና መውደቅ እንደዚህ ደግሞ ለምእመናን ጨካኞችና ከእግዚአብሔር የራቁ ያደርጋቸዋል ማለት ነው። ሌላው ደግሞ የኮከብ ማለት ምን ማለት ነው? ምመኑ ነው ምመናን አሁን ክርስቲያኖች ምንድናቸው? የዓለም ብርሃን ናቸው ማለት ነው። ምክንያቱም ለዓለሙ ሁሉ ትምህርት የሚሰጡ ለአሕዛብ ብርሃን የሚሆኑ አንትሙ ውእቱ ብርሃኑ ለዓለም ብሏቸዋል። ስለዚህ ያንን የክርስትና ሕይወታቸውን ካልተጠቀሙበት ወደ እንስሳ ይቀየራሉ ማለት ነው። እንስሳ እንግዲህ እንስሳ ምንድነው? ዕለታዊ ነው። ለነገ አያስብም ለትውልድም አይልም። እንስሳዊ የሆነ ሰው እንስሳዊ ግብር ያለው የተላበሰ ሰውም በእንስሳው ብቻ ነፍሱን ከተወ እንደዚሁ በልቶ በልቸው ልሙት እንጂ ለትውልድ አያስብም ማለት ነው። ስለዚህ ይሄ እንግዲህ ኮከብ ወደቀ ማለት እንግዲህ ይሄን ትምህርት አስተምሯል። ዛሬም ደግሞ ብዙዎቻችን፣ እህቶቻችን፣ እናቶቻችን አሁ ለምሳሌ ቅንድብ እንትን አይን መኳልን፣ ቅንድብ መሸለን። አሁን ይህ ቅንድብ ጌጥ የምታዩት ቅንድብ አሁን ጠጉሩ የማያድርግ ነው የሚቆረጠውን ትቶ የማይቆረጠውን ያሰራቸዋል ማለት ነው። ጥፍር ይቆረጣል፣ ጥፍራቸውን ያሳድጋሉ፣ ቅንድባቸውን ግን ይሸለላሉ ማለት ነው። ይሄ ምንድነው? እንግዲህ የዚያ ኮከብ የአዛዚል ትምህርት ነው። ይሄ አጠቃላይ ማለት ነው። ስለዚህ ይሄን ነገር አሁን እኛ በዚህ ላይ የምንወስደው ትምህርት አለ። ስለዚህ አሁን ይሄ ምንድናችሁ ብላችሁ አው ለምጠይቁ አሁን የምታዩት የጎሽ ምስል አለ። የተለያዩ በሬዎች እነዚህ የምታዩዋቸው የተለያየ ቀንድ አላቸው ማለት ነው። ይሄ ምንድን ነው? በዓለም ውስጥ ያሉ የተለያዩ ዓለምን የሚያጠፉ መሳሪያዎች ናቸው ማለት ነው። አሁን ዓለም በጦር ተጨንቋል። እንግዲህ ከማን ነው? እኛ ስለወደቅን ነው ማለት ነው። እንትን ባንል ኑሮ ፊትን ሲመታ ፊትን መልስ የሚል አምላክ ያስተማረን ትምህርት ነው። እንግዲህ ቅድም እንዳልኳችሁ እንግዲህ አምላክ ከዘር የተመረጡ የትኛው ነው? የነጩ በሬ ነው። እሱ ሴት ነው። ከማን ደርሷል? ከዚያ መላሌል ከሚባለው ያ ደርሷል ማለት ነው። መልካቸውም አንድ ነው፣ ተግባራቸውም አንድ ነው። መጀመሪያ አየነውን አዳምን መስሎ የወጣ ነው ማለት ነው። ሌላዎች ደግሞ እዚህ ላይ የምታዋቸው ሀረጎች አሉ፣ ክብ አለ። ይሄ እንግዲህ ወንጌል ዙሪያ የመሰበኳ ከዚህ ላይ ደግሞ እዚህ ላይ ሁለት እንትኖች አሉ የትስብትና የመለኮት የስጋ ገንዘብ ለመለኮት የመለኮት ገንዘብ ለስጋ ተዋህዶ አንድ አምላክ፣ እንግዲህ ፍጹም ሰው ፍጹም አምላክ እንደሆነ ነው። ሁለት እንትኖች አሉ ደግሞ የብሉያት የአዲሳት ምሳሌ ነው። አታያዚህ ጋር ያሉት ደግሞ በአጠቃላይ የስድስቱ ቃላተ ወንጌል ምሳሌዎች ናቸው ማለት ነው። ከዚያ ወዳ ላይ ደግሞ የምታዩዋቸው የክብ እንትኖች አሉ። እሱ እንግዲህ ያው በክብ የተሰራ ጥንት ያለ የቤተ ክርስቲያን እንትን ነው። ከዚህ ላይ የመጋረጃዎች እንትኖች ይታያሉ። መስቀል በመጋረጃ ውስጥ ተከቧል። እንግዲህ የምንድን ነው ሚስጥራዊ እንደሆነ ነው። አጠቃላይ ቤተ ክርስቲያን ሚስጥሯ ብዙ የሆነ ስለሆነ ይህንን አሁን የምናጠይቀው ቀጣይ ወደዚያ ደግሞ እንገባለን።